ወጣቶች ሰላምን በማረጋገጥ እና ልማትን በማፋጠን በኩል ሀገራዊ ኃላፊነታቸውን ሊወጡ እንደሚገባ የአማራ ክልል ወጣቶችና ስፖርት ቢሮ አማካሪ አቶ አባይነህ መላኩ አሳሰቡ። የደብረ ታቦር ከተማ አስተዳደር ወጣቶች በወቅታዊ የሰላምና የመልካም አስተዳደር ችግሮች ዙሪያ ውይይት አካሂደዋል። የዚህንም ዜና ዝርዝር አዲሱ ተስፋዬ ያቀርበዋል። ለበርካታ ወራት የዘለቀው የአማራ ክልል የሰላም እጦት በዜጎች የዕለት ከዕለት እንቅስቃሴ ላይ ከፍተኛ ጉዳት አስከትሏል። ይህንን ችግር ለመፍታትም ሕዝባዊ ውይይቶች በተለያዩ የክልሉ አካባቢዎች እየተከናወኑ ይገኛሉ። በደብረ ታቦር ከተማ አስተዳደር የሚገኙ ወጣቶች የከተማዋን ሰላም ለማረጋገጥና ልማትን ለማፋጠን ውይይት እያካሄዱ ነው። በውይይቱ የተገኙት የደብረ ታቦር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ደበባ አክሎግ በከተማ አስተዳደሩ ሰላም እንዳይሰፍንና ሕዝቡ የሰቆቃና የምሬት ኑሮ እንዲኖር የሚያደርጉ አካላትን ሕብረተሰቡ ሊታገላቸው እንደሚገባ ማሳስበዋል። ጠላት እየገባ ሽፍታ እየገባ የሚታገቱ ወጣቶች፣ የሚታገቱ ሴቶች፣ የሚታገቱ አረጋውያን ብዙ ናቸው። ይህንንም ደግሞ ፊት ለፊት እየተፋለም አሁን በከፍተኛ ደረጃ እየቀነስ ነው ያለ ነው። ይህን እስከናካቴው ለማስቆም ወጣቱ ተደራጅቶ በየሰፈሩ እርምጃ መውሰድ አለበት። አገር ሰላም መሆን አለበት። አገር ሰላም ከሆነች በኋላ ሁላችንም እንደየአቅማችን እንደየእድላችን የተጠቃሚነትን ጉዳይ እያነሳል አብረን እየታገል እንቀጥላለን ማለት። ከዛ ውጭ አንዱ ሲጎዳ ሌላው እየሳቀ የሚያሳልፈው ከሆነ በእርግጠኝነት ይሄ ችግር በሁሉም ቤት ማንኳኳቱ አይቀርም። ከዚህ አኳያ ወጣቶች አሁን ካለው ከተደራጀው ሕዝብ ጋር በመደራጀት ከተደራጀው የጸጥታ ኃይል ጋር በመደራጀት ከተደራጀው አመራር ጋር በመደራጀት በመጀመሪያ ደረጃ ከተማቸውን ሰላም ማድረግ ይጠበቅባቸዋል። የአማራ ክልል ወጣቶችና ስፖርት ቢሮ አማካሪ አቶ አባይነ መላኩም በክልሉ ላይ አሁን እየተፈጠሩ ያሉ ቀውሶች ጉዳዮችን በሰከነ መልኩ ካለማየትና ከስሜታዊነት ጋር የተያያዙ ጥፋቶች መሆናቸውን ጠቅሰው እነዚህን ጉዳዮች ለመፍታት ሁሉም ወጣት የሰላሙ አምባሳደር ሊሆን እንደሚገባም መልእክት አስተላልፈዋል። ህዝብ በነጻነት ወጥቶ ሰርቶ ማይገባ ማይችልበት ሁኔታ ላይ ነው ያለው አብዛኛው በሚባል በክልላችን ከተሞች ማለት ነው። ስለዚህ ወጣቱ የሰላም አምባሳደር መሆን አለበት። የሰላም አምባሳደር አየ ነው አይደል? በቃ ሰውኮ ከችግሩ ይማራል። አየ ነው እኮ ማን ተጠቀመ? ያተረፈ ሰው አለ? በዚህ ችግር ውስጥ ነው ሰላሙን አጥቶ ያተረፈ ሰው አለ? ከሐዘን፣ ከሰቆቃ፣ ከጭንቀት የኑሮ ውድነት ጭንቅላታችን ላይ ወጥቶ እሱን መቋቋም አክቶን እሱ እያስጨነቀን? ወተን እንኳ ጉልት ወጣ ሰርተን ለመግባት በማንችልበት ደረጃ ቁልፍልፍ አድርገን ለማን ነው የትርፉ ለማራ ህዝብ ነው የሚገባው? አይደለም። በከተማ አስተዳደሩ የሚፈጸሙ የእገታና የዝርፍ ወንጀሎችን ለመከላከል ሁሉን አቀፍ ርብርብ ማድረግ እንደሚገባም ያነጋገርናቸው ወጣቶች ገልጸዋል። በተለያየ ቦታ ተንቀሳቅሶ አይሰራም፣ ሰላም የለም። ወደዚያ ወደ ሌላ ክልል ምድህ እንዳታለማ መንገድ ዝግ ነው። ለዚህ ለዚህ ደግሞ ምክንያቱ ነው? ያለው ሁኔታ ትንሽ ፈታኝ ነው። እኔ ከሞትኩ ሰርዶ ይብቀል የሚለው አካሄድ እየተካሄደ ስለሆነ ትንሽ አስቸጋሪ ነው። ዝርፊያ በዝቷል፣ ግድያ በዝቷል። ለምሳሌ እንደና አለምሳጋ ያሉ ጫካዎችን ለማለፍ ተቸግሮ ነው ህዝቡ ያለ እና በተለይም አለምሳጋ ጫካ ላይ ወጣቶችንም ሚሊሻዎችን በማደራጀት ሌት ተቀን ቢጠበቅ ባይ ነኝ። መንግስት ሰላምን ለማረጋገጥና ልማትን ለማፋጠን እየወሰደ ያለውን ህግ የማስከበር ዘመቻን በማጠናከር የዜጎችን ህልውና ሊጠብቅ ይገባል ብለዋል። መንግስት የተሻለ በቃ እንደሚባለው ማለት ነው ተሸንፎ ማሸነፍን ተመራጭነት ቢያደርግ የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን በጦርነት መቀናነስ፣ መገዳደል ካልሆነ ምንም አይነት ተርፍ ሊመጣ አይችልም። ሰላማችን እንዲመጣልን እንፈልጋለን። በዚህ የኑሮ ውድነት እያሰቃየን ነው። በዚህ የሰላም እጦት እያሰቃየን ነው። በዚህ ስራ አጥነና አሁን ሁሉም ወጣት ስራ አጥ ነው። በጣም ተቸግሮ ስላለ ይሄን ተገንዝቦ ቁርጥ ያለ እርምጃ ቢወስድ መንግስት እላለሁ።